እምነቴ ሙስሊም ነው። ቤተሰቦች ዘርዮችም ሙስሊም ናቸው። የካንሰር በሽታ ነበረብኝ አንገቴ ላይ። አንድ ጎረቤት የማቀው ልጅ ነበረ ጸበል ቦታ ውሰደ ብዬ እለምነው ነበረ። ከዛ አንድ ቀይ ሴትዮ መታ በህልሜ በበር ቀዳዳ ብርሃን ታሳየኛለች። መለስ ስል ደግሞ ጨለማ አያለው። ምንድን ነው ብዬ ግራ ጋባ ነበረ ስለ ስለ ነበረኝ ድንግል ማርያም ምልክ ካሳየሽኝ ክርስቲያን ሆናለው ነበር ያልኳት። ሌላ ሄድ እናመጣለሁ፣ ይህን አላልኩም። ክርስቲያን ሆናለሁ ብያልኳል። ተመልሼ የመጣው ምልክት አየው። ድንግል ማርያም ደጅ መጥቼ ክርስትና ተነሳው። ክርስትና ተነስቼ ስጋ ወደሙን ተቀብዬ፣ ቅዳሜ ስጋ ወደሙን ተቀብዬ ሰኞ ጥምቀት ስጠምቅ ጸበሉን እየተጠመቁ በዚህ ጋር በአንገት ጋር የሆነ ሲወረኝ ይታያል ወዲያውኑ ካንሰሩ ጥሩ የጠፋ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ድንግል ማርያምን አመስግኑልኝ ብላለች። አመስግኑ ክርስቲያኖች። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር የእመቤታችን የቅድስ ድንግል ማርያም ቤተ ክርስቲያን ባለበት ድንቅ ድንቅ ታምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደረጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማጸን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተ ክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ ከሰጠሺ ሁለት መቶ ሺህ ዶላር ይዤ እመጣለሁ ይለና ይሳላል። እጅግ ባለጠጋ ሰሩ ሰው ከዓመት ከምናምን በኋላ የተወደደች ማርያ ስዕለቱን ፈጸመችለት በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና። ከዚያ ምን ሆነ መሰላችሁ? እየሰማችሁ ነው? ሲደውልለት ስለት ተፈጸመ እንዲህ ይለዋል። አዎ የተወደደች ማርያም እኮ ስለቴን ፈጸመችልኝ በልጅ ተባረኩኝ። ስለቴን ልፈጽም እንሆ መጣሁ ይላል። ያ ታክሲ ነጂ ሰውዬ የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለው ለማርያም ይዤ እመጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሀሳብ በልቦ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥ የሚልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን ይጠብቁታል። ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጨዋወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል። ቀነጣት ሰው ሰባብረው ይገሉታል። ማዳበሪያ ውስጥ ይከቱታል። በመኪናቸው ኮፈን ውስጥ ይወሽቁታል ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ የትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ፣ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቁመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድን የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምፅ ይሰማል። ምን የሚል ድምፅ? ቆይ አሁን አትክፈት፣ ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት፣ ይለዋል። በጣም ይደነግጣል። ትንሽ ይቆየና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሦስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ይላል።